አሰላሙ አለይኩም ወረህመቱላሂ ወበረካቱ የተከበራቸው የመዲ ተከታታዮች እንዴት ናችሁ? ሰላም ነው ወይ? እኔ ያለሁኝ አልሐምዱሊላ። ዛሬ የማሳያችሁ የሩዝ አሰራር ነው። እንደምታዩት ጅዘሩን እንዲህ በረዛዙም በረዛዙም ቆረጫዋለሁኝ። ከዛ ይህንን በዘይት እጠብሳለሁኝ። በዘይት ጠብሼ ከጨረስኩ በኋላ ይህንን አወጣና ሽንኩርቱን ን ከሽናለሁ ማለት ነው አብራችሁ የሆኑ ለዚህ ቻናል ጭ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታት የምታዩኝ ከዚህ ዶሮ ይን በአራት ቦታ አቆራርጫለሁ። ከዚህ ሽንኩርት በረዛዝሙ ቆርጫለሁኝ። ከይ ደግሞ እንደምታዩት ቲማቲም ፈጭቻለሁ ማለት ነው። አሁን እንግዲህ ይህን የፈጫጨሁትን ቲማቲም ምናምን አሳያችኋለሁ ማለት ነው። እና ይህንን አሁን እንዲህ አድርጌ ለም ቤተሰብ ዞሩን አውቅቻለሁኝ። ከእዛ ይሄን ሽንኩርቱን በእዛው በዘይቱ እንደዚህ እያደረኩ ጠብቃለሁ ማለት ነው። ሽንኩርቱን በነገራችን ላይ በረዛዝኑ ነው።

ነው ሁሉ ጨምር ያለው ትንሽ ገጥመዋለሁ ማለት ነው። ቤተሰቦችን እንደምታዩት አንድ እዚህ ብሏን አሁን ምን ቀረን? በቃ አከላለች ማለት ነው። አሁን ሎሚ ሎሚ ነው እየደረቀ ሎሚ ማለት አሁንም እንደሚታዩት ውሃ ከልሳለሁ አሸን ዶሮ እንዲበስል። አሁን ሜልህ ትቀምሳላችሁ። ጭራጫውን ቀምሳችሁ ዶሮቹ ከበሰለ ሩዙም በሌላ ነው የምታበስሉት ማለት ነው። ሩዙ በሌላ ብስላችሁ ከህ ላይ እንድታረጉት። አሁን ይህን ገጥመዋለሁ ዶሮ እስከሚበስልልኝ ድረስ። እሺ ቤተሰብ፣ አሁን ከዚህ እንደምታዩት ለብቻው ሩዝ ላበስል ነው ማለት ነው። ሚልህና ውሃ ብቻ ነው የማረገው። ሚልህና ውሃ በጣም ግን ብስል እንዳይልባችሁ። አሻን ያነ መረቆጋ እንዲገናኝ ማለት ነው መረቆ ጋ ከዛ ትንሽ እንዲበስል የተወሰነ አለ አይደለ? አሁን ይሄ የፈላ ውሃ ነው ቢያንስ በጣም እንዳይመስል እንዳይበስልብኝ፣ እንደዚህ በቃው ውሃው ሲመጥ፣ ይሄ ውሃ ሲመጥ፣ ከዛ እንዲያደረገው ማለት ነው። እሺ ቤተሰብ እንደሚታዩት ውሃ በደንብ አላበዘህበትም። አሁን ውሃው ሲመጥ ከይጨምራል ውቅድም የጠበስኩትን ጆዘር ጨምረዋለሁ። አሁን ስጋው መብሰሉን አለመብሰሉን ሚልህ ማነሱን አለማነሱን መቅመስ ነው ካሁን በኋላ። ከዛ ልክ ይሄ የሚልህ ምናምን እንደቀመሳችሁ ይህ ሩዙ ትንሽ እንደ እንደበሰለ ከዚህ ላይ አንታጅ መጨመር እንደምታዩት እንደዚህ መልኩ ጨርሻለሁ። አሁን ሩዙን እንጨምራለን ማለት ነው። ይህ ሩዙን እንጨመርኩኝ አሁን እንደዚህ እንደዚህ አድርጌ አዋህደዋለሁኝ። እታ ሩዝ ከብሳ ስለሆነ ሁሉም መዋሀድ ያለበት። ከዛ እንትን ለትንሽ ገጥመውና በራሱ ትንፋሎት አብሮ እንዲበስል አደርገዋለሁ ማለት ነው። እና በዚህ መልኩ ጨርሻለሁኝ። አሁን ለትንሽ ደቂቃ ገጥመዋለሁ። ኋላስ ጨረሰ ማለት ነው። እና በዚህ መልኩ ሩዝ ከብሳ አንቋን። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።